እንገዛለን እንግዲህ እንደምታዩት ይሄ አምስት ሺህ ብር ነው። ሰላም የቻናሌ ተከታታዮች፣ የአመለ ልጅ ነኝ። ዛሬ አስቸኳይ የሆነ በርበሬ በቤታችን ውስጥ እናዘጋጃለን። ዛላ ሲፈጭ አይታችሁ ማታ ከሆነ ዛላ እንዴት እንደሚፈጭ እንዴት እንደሚዘጋጅ አሳያቸዋለሁ። አሁን ሄድና እዚሁ ሰፈራችን አካባቢ ላይ ቆንጆ በርበሬ ያለ ለቤታችን የሚሆን አንድ አምስት ኪሎ ገዝተን እንመጣለን። በደረቅ መን ብቻ ምን የመሰለ ወረ እንደማዘጋጅ አሳያቸዋለሁ። ተከታተሉ፣ እንሂድ የሁላችሁ እንግዲህ በርበሬ ልገዛ እየገባሁኝ ነው። በርበሬዎቹ እነዚህ ሊመስላሉ። ብዙ አማራጭ ባይኖርም አንድ ሶስት የሚሆን አማራጮች አሉ። ዋጋ እነሱ ዋጋውን ይነግሩኝና ተመጣጣኝ የሆነውን ዋጋ ነው። ከፍ ያለ ዋጋ ሲሆን በጣም ቅመሙ ምኑ ሲጨማመር ውድ ስለሚሆንብኝ ዋጋ አንደኛው ሁለተኛው ስምንት ሃምሳ ሶስተኛው ስምንት ሃያ ሶስተኛ የሚባለው ብዙ ነው፣ እንደምታዩት ብዙ ነጭ የለውም። በቃ ቆንጆ ነው፣ ፍሬ ያለው ፍሬ ሲኖረው ግን እንዴት ነው ቆንጆ ነው የሚባለው ወይስ ምንድን ነው? አሪፍ ነው። በቃ እኔ እንግዲህ እኔ ይሄንን ብዬ ያለው ከዚህ ላይ የተወሰነ ጨምሬ፣ ከዛ ከሁለተኛው ጨምሬ ነው ማስፈጨው። ከዚህ ታደርግልኛለህ። ቅመሞች አሉት ጥቁር አዝሙድ በኪሎ ስንት ነው? በኪሎ ይበዛብሻል። ኪሎ፣ አዎ፣ ለአምስት ኪሎ የሚሆኑን አንተ ትነግረኛለህ። ለአምስት ኪሎ የሚሆኑ ምን ያህል ነው ብለህ አንተ በነገርከኝ፣ ባለሙያዎች ናችሁ እናንተ፣ ብዙ ስለምታውቀው ሩብ ይበቃኛል። ስለዚህ የሚያስፈልጉትን ፍሬዎቹን ስለዚህ ሁሉም ሩብሩብ ባረግ ይበቃየ። ለአምስት ኪሎ ለአምስት ኪሎ በቃ እያንዳንዳቸው ሩብሩብ። ሽንኩርት ቤት በአዘጋጅ ነው። ሽንኩርታቸው ምንድን ነው? ሽንኩርት አለ። ስንት ነው? መቶ ሰላሳ እንግዲህ ተመልካቾች እንደምታዩት ሩቡ መቶ ሰላሳ ብር ነው የሚሸጠው። ነገር ግን ያስቸኳይ ስለሆነ ነው የፈለኩትኝ አዘጋጃቻቸውም እዚሁ ሳይሆን ጥሩ ስለሆነ ሩቡ ነጭ ሽንኩርት በመቶ ሰላሳ ብር ሩቡን ወስድና ቀለቅለን አስፈጭተን አስፈጨተን ውጤቱን ነግራችኋለሁ። ራሳቸው መጥመው ራሳቸው አስተካክለው ለስንት ኪሎ ስንት እንደሚበቃ ይነግሯችኋል። ጎሮ አካባቢ ነው የሚገኙት። እዛ ሄዳችሁ ብታናገሯቸው ተመጣጣኝ የሆነውን ዋጋ ነግረዋችሁ ቆንጆ አድርገው ስለሚሸጡላችሁ ወደ ጎሮ ብቅ ብላችሁ እዋቸው መታችሁ መግዛት ትችላላችሁ። በርበሬ እንግዲህ ያንን አድርጎልኛል። ከዛ ደግሞ ሁለተኛውን ደግሞ ከዚህኛው ላይ ያረግልኛል። ስንት ኪሎ ሆነልክ? በኤክሽ ሰብስክራይብ ታደጋችሁ እናንተ እንዳትረሱ። ቻው አሻግሬ፣ በርበሬ ክፍት ነው በሩ። ይሄው በርበሬችን እንደምታውቁት፣ ይሄ ደሊ ይመስላል። በደንብ አድርገን እናዘጋጅና ወፍጮ ቤት ደግሞ አስፈጭተን እንዴት ቆንጆ በአስቸኳይ የሚዘጋጅ በርበሬ እንደሆነ ታዩታላችሁ። ረስን ቤታችን ይ በርበሬ ልቀነጥስ ነው። ይሄ ደረቀ መሙ ነው ሙሉ ለሙሉ ከሁሉም ሩብ የተደረገበት ነው። ይሄ ደግሞ አምስት ኪሎ በርበሬያችን ነው። ምንም ቢሆን ይላል ይህ ተዘጋጀ ነገር በጣም ተቀትላለሁ። የሚገርማችሁ ነገር እግዚአብሔር ይመስገን አሁን በርበሬ ደህና የሆነ ዋ ነው። ከ ተነሳሁን ዘጠኝ መቶ ብር ማለት አድጋላቸው ስለዚህ በዘጠኝ መቶ ብር አምስቱ ኪሎ ገዝቻለሁ። ቅመሞች ደረቀ ማርጊያለሁ። ለክረምት የሚሆን በፍጥነት የሚደርስ ቆንጆ በርበሬ አዘጋጅቼ ወጣችሁን ስልልኝ ስትሉኝ ሰርቼ የማቀርበው ራሴ ባዘጋጀሁት በርበሬ ነው። ችቀጠስ ተቀጠስ ማድረግ ነው። በጣም ስራን ስራ ካሉ በጣም ቀላል ሲሆን ብዙ ስራ ላይ አላካብድም። ዚ ከላይ ከላይ ነው ምንቀሰው። ደረቅ ነው በርበሬው። ተደልዞ ብራ የሚፈጭ በርበሬ አለ። እሱ እኮላ ሳያስፈልግ ሲቀር ሌላ ቀን ደልጌ ሳስፈጭ አሳያቸዋለሁ። ይሄ ግን በጣም አስቸኳይ ሆነብኝ። የበዓል ዶሮ በጣም ብዙ ዶሮ ሰርቻለሁ። ከሁላችሁም ብዙ አይነት አስተያየት መጥቶልኛል፣ በጣም ደስ ብሎኛል። አብዛኞቻችሁ በዚህ ቀጥ በርቺ፣ በጣም ቆንጆ ነው ስላላችሁኝ፣ እኔ ደግሞ እናንተ እንደዚህ ያላችሁኝ እንዴት አልበረታም ብዬ ነው ራሴ በርበሬ እንደዚህ አነስ አድርጌ ገዝቼ በአምስት ኪሎ ለሚያዙኝ ሰዎች የቤት ነገር የቤት ይጠቅማልም ተሰጥተዋል። እንደምታዩት ይወዳሽ በርበሬያችን ይሄንን ይመስላል። እነዚህ ደረቅ ማሞቹ ናቸው። ይሄ እንደምታዩት ነጭ ሽንኩርትና ቀይ ሽንኩርት ሆና ድርቅ ቀብሎ ለሚያጣና ያስለክጭ እኛው ይሄ ይሄ ስጋ መጥረሻ ደግሞ ደረቃ ያደረኩት እነዚህ ነው። ምን የመሰለ ቆንጆ በርበሬ እንደምናዘጋጅ ደግሞ አብረን እናያለን። በዛራው ነገር በሚፈጨት ቅንጥስ ጨርሻለሁ፣ ሚጠራያቸዋለሁ፣ ሁሉንም ሞቅ ሞቅ አድርጃቸዋለሁ። ስለዚህ መጨማመር ብቻ ለሚቀረ ዚያቀን እንጨምረዋለን። አንድ በኋላ በበሬው ሲፈጭ ራሱ የሚፈጫው ልጅ ምንም አይነት ንክኪ ከኛ ጋ የለም። ዛና ሲፈጭ በአብዛኛው ጊዜ በጣም ደስ የሚለው ምን መሰላችሁ? ምንም አይነት ንክኪ ከኛ ጋር የለውም። ራሱ እዛው ላይ ተጭቶ ራሱ አዘገጃጅቶ ለኔ መስጠት ብቻ ነው ስራው የሚሆነው። ያ እንደዚህ አድርገን እናዋህደዋለን ከሌላው ቅመም ጋር እና የዛላ ትልቁ ነገር ይሄ ነው ጥቅሙ። ብዙ ልፋት የለውም። በተደልዞ አድሮ ምናምን በሚባለው መልክ ሲሆን በርበሬ በጣም ከባድ ነው ለማዘጋጀት። እሱ ሌላ ጊዜ አሳያቸዋለሁ። አሁን ግን በጣም አስቸጋሪ እና አስቸኳይ ሲሆንባችሁ በቤታችሁ ውስጥ ማዘጋጀት ያለባችሁን የበርበሬ አይነት ነው ማሳያችሁ። ዛላ የሚፈጭበት የተለያየ ቦታዎች ላይ አሉ። የማይኖራቸው ሰፈሮችም አሉ። እኛ አካባቢ እንዳጋጣሚ አጋጣሚ ሆኖ አለ እንጂ ብዙ ቦታ ላይ አይኖርም። በዛላ የሚፈጭ ወይ ሸክሽከውን የሚያስፈጩት እንጂ ደረጉን ዛላ ዛላውን አያደርጉትም። ነገር ስላለ አልተቸገርኩም። ብዙ ይህንን ጠበቡት እዚያ ንጌ ታዋህደዋለ በጣም ነው የሚያምረው፣ ምታዩ ከዘርቅ ከስር ያለውን እናወጣዋለን። ቀይ ሽንኩርታችንና ነጭ ሽንኩርታችን ደምታ ተወላችሁ፣ ደርቆልናል። ሱሩ ምንዚህ ነው። ምን ጥረም ያሳጣሁት ነገር የለም። ይሄ በርጠው ቢሆን አብሮ የሚደላለዘው የነበረው ነው። በቃ ደርቆ አንድ ላይ ማገናኘት ነው። የተለየ ነገር አልተደረገበትም። አሁንም ቅመሙን ለብቻው ነው የሚደውል እዚህ ቀን ለብቻው ኢንስታንቱ ይሄ ወፍጮ ቤት ይሄዳል። በርበሬው ለብቻው የሆነ ተዛብላ ወዲያ ወፍጮ ቤታችን ይገባለን። ወፍጮ ስንገባ ለመቅረጽ ምቹ ሆነልኝ። ቀርጭ ያሳያችኋለሁ፣ ዛላ እንዴት እንደሚፈጭ ዛላ በጣም ሲፈጭ በቀላል መንገድ ስለሆነ አስቸኳይ ነገር ስትፈልጉ እዛ ዙ በፈለጋችሁ አይነት መልክ እኛ አዘጋጅተን እናቀርብላችኋለን። ቆንጆ የቤት በርበሬ ጥቅጥቅ ያለ ትሰማላችሁ። ወፍጮ ቤት እየሄድን ነው። አብረን እናስፈጫለን ነው። ኮይቲ ሄዶ እንደዚህ አይነት ሞተር ነው ሞተሩ ራሱ። በጣም የሚገርመው ነገር ከሌላ ወፍጮ በጣም የተለየ ነው። አንድ ላይ ከታ ያደቁታል፣ እዚህ ላይ ያናፍሱትና ድጋሚ ደግሞ እየጨመሩታል። እኔ ያልነካም፣ እነሱ ናቸው የሚሰሩት ይመስላል ብዛም ማዳበሪያ ሙሉ ታርገን የመጣ ነው። እንግዲህ ሁላችሁ በስስ ፌስታል ሙሉ ተሎሪዳለ፣ ግን በጣም ደስ የሚሸተው ያለው በጣም ቆንጆ በርበሬያችን ይዘን ገባል። እንግዲህ ሁላችሁ የተፈጨ በርበሬ በዚህ ሙሉ ነበር አይደለ። ዛላውን ይዘን ሄድና አሁን ደግሞ እንደዚህ አድርገን ስናወጣው በዚህ ፌስታል ነው ያለው። ይሄ ነው ሲፈጭም የሆነው። ስለዚህ የሚቀረን አሁን እዚህ ጋር መንፋት ስለሆነ እንነፋለን። መነፋት አለበት። በርበሬ ሽሮ ከውጭ ውስጥ ሲመጣ መነፋት አለበት። ለማንኛውም ለጠቅላላ ለጥንቃቄው መንፋቱ አስፈላጊ ስለሆነ ይደፋለ። በጣም ደስ ሚል ቆንጆ በርበሬ ነው። ይገርም አድርገን የውላቸው ጊዜ እንዲህ ነው። ጊዜው ተቀየርና እንዲህ አስቸኳይ ነገር ስትፈልጉ በእንደዚህ አይነት መልክ አዘጋጅታችሁ ገዛ ላይ የቤት በርበሬ ወጣችሁን ትጥቅ አርጋችሁ መመገብ ትችላላችሁ። እዛዙ በእውነት መመላችሁ ለቀይኑ በርበሬ አመጣላቸዋለሁ ቤታችሁ ድረስ። በርከት ያለ የምታዙኝ ከሆነ ቀደም እንዳልኳችሁ እስከ ቤታችሁ ድረስ እናመጣለን። አንድ ኪሎ ከሁለት ኪሎ በላይ ሲሆን፣ አንድ ኪሎ ደግሞ ትጎዳላችሁ። ራሳችሁ መልሳችሁ ትራንስፖርት ነው ሲጨማመር ስለምትጎዱ ከአንድ ኪሎ በላይ ስትፈልጉ፣ እዛዙ የቤት በርበሬ ነው። ጨውም ሲጨምራ የታችሁታል አሉ ያደረኩበት ጨውም ያደረግኩበት እንጂ አላበዛሁበትም። አንዳንዴ የግዢ በርበሬ የምንፈራው እኮ ጨው ስለሚሆኑ ስለሚሆነ ቅላቱ በጣም ለሚያምረው ድላችሁ ግዲህ ይመስላል። የአመለልጅ ብላችሁ ቲክቶክ ላይ አለ። ስልኬ በዚህ ላይ ስልኬ ንጽፍላችኋለሁ። ከስር በርበሬ ሽሮ የአጥሜትህል በሱ ስትፈልጉ የባልትና ውጤቶችን አሳውቁኝ። እኔ ወዲያውኑ ትኩስ የተቀመጠ አይደለም፣ ትኩስ አዘጋጅቼ ይልክላቸዋል። ይላሽ በምትነፉ ሰዓት ይሄንም ይወጣ። ለዛ ለመነፋት ያለበት እንደዚህ አይነት ነገር ይሄንን ለብቻው እንደዚህ እናስቀምጠዋለን። ምንም የተለየ ነገር ኑሮት አይደለም ያልደረቀ ሽንኩርት ካለ ወፍጮ ቤቱ ላይ ቅርፍ ቅርፍ ብሎ የሚወድቀው የወፍጮ የድንጋዩ አለ እሱ እሱ ነው እንጂ ለምን የተለየ ነገር የለም። ያ ደግሞ ለወጣችንም አጣፋጭ አይሆንልንም፣ ምንም ያበላሽብናል። ለተኛ መስራት እየቻለን እንደዚህ በቀላሉ ማሳመር እየቻለን ለምን ተብሎ ተብሎ ነው እዚህ አድርገን እናፋና እያችሁ፣ ለሽበ በነፋችሁ ቁጥር ይሄ ይወጣል። ይሄ ደግሞ በቃ እንዴ ስታረጉ ጫን ስታረጉ እንደዚህ ከፈረሰ በርበሬ ነው ያልፋል። ያልፈረሰው ግን ይሄ በርበሬ አይደለም። እንተው አለ እዚህ ሁሉንም አንዴ ነው ነፍቼ የማስቀምጠው። ይሄ ለቤት ያዘጋጀሁት ነው። ትእዛዝ አለኝ። ትእዛዝ ደግሞ የታዘዝኩት ልክ እንደዚህ ነው ማዘጋጀልሽ፣ የምትከታተይ ከሆነ ልክ እንደዚህ ነው አዘሽኛል። ከሳምንት በኋላ ስራሺ ትኩሱን በርበሬ ገዝቼ፣ እስከዛ ደግሞ የሚሆነው ነገር ስለማይታወቅ እየቀነሰ ነው የሚለው አንድ ሺህ ሶስት መቶ የነበረው አሁን በዘጠኝ መቶ ብር እየገዛን ነው። ተመስገን። ቅመሙ ትንሽ ከበርበሬው እኩል ከባድ ሆነብን እንጂ በርበሬ አሁን በዚህ ቀንሽን ለቤቴ ያስቀምጣለሁ ከተለፋው ላይ ማለት ነው። ከዚህ አድርጌ ሌላውን ግን አንድ ላይ የፍት አድርጌ አስቀምጠዋለሁ። ይህ ግን ለቤት ስለሆነ ስለተከታተላችሁ ስራ እያችሁልኝ ቪዲዮ ሙሉ ስለተከታተላችሁ በጣም አድርጌ አመሰግናለሁ። እንግዲህ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አታንዳፍራሱ። ቻው ሰላም።